በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች እንመለከታለን። ከሀገር ውስጥ ደግሞ አትሌቲክሳችንን በተመለከተ በተለይ በጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና ላይ ተሳትፎ ያደረገው የኢትዮጵያ ልዑካን ቡድን ዛሬ ጋዜጤ መግለጫን ሰጥቷል። ከውጤቱ ጋር በተያያዘም ይቅርታ ጠይቀዋል። ከዛ በተጨማሪ ሌሎችም የተነሱ ርዕሰ ነጥቦች ያሉ እነሱንም ጉዳዮች እየተመለከትን ቆይታን እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ የምትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ለተከታዮቹ ደቂቃዎች አብራችሁኝ ቆዩ። ከመሸጋገሪያው በኋላ በድጋሚ እንገናኛለን። አብራችሁኝ ነው። ይህ ሀገር ውስጥ መረጃዎችን በማስቀደም ነው የምንጀምረው። የኢትዮጵያ ሕዝብን ከልብ ይቅርታ እንጠይቃለን ብሏል ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን በቶኪዮ የዓለም አትሌቲክስ ሻምፒዮና ዙሪያ ጋዜጣዊ መግለጫም ሰጥቷል። በጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት ስለሺ ስህን በተገኘው ውጤት ማዘናቸውን ነው የገለጹት። በተገኘው ውጤት ፌዴሬሽኑ እንዲሁም ልዑካን ቡድኑ በጣም አዝኗል ሲሉ ስለሺ ስህን ተናግረዋል። የተገኘ ውጤት ኢትዮጵያን የማይገልጽ ነው ሲሉ የገለጹት ፕሬዝደንት ስለሺ ስህን ህዝቡን ከልብ ይቅርታ እንጠይቃለን ሲሉም ጭምር ተናግረዋል። በቶኪዮ ለማስመዝገብ ታቅዶ ስለነበረው እቅድ ያነሱት ስለ ሺህ ስህን ሶስት ወርቅ፣ አራት ብርና አራት ነሐስ ቀድመን ያቀድነው ነበር ብለዋል። በሌላ በኩል ፕሬዚደንቱ ስለነበሩ ክፍተቶች አንስተው እያብራሩ ሲሆን አብሮ ለመስራት ፍላጎት አልነበረም ሲሉም ጭምር ነው የተናገሩት። አትሌቶች አብራችሁ ልምምድ ስሩ፣ በቡድን ስሩ ሲባሉ በአፍ እሺ ብለው ነገር ግን አይተገበሩትም፣ ፍላጎቱ የላቸውም ሲሉ ጭምር ይናገራሉ። በተጨማሪም ሀገራዊ ስሜትም የለም ያሉት ስለሺ ስህን አትሌቶች ሀገራዊ ስሜት የላቸውም፣ ለውጤቱም ተጽዕኖ አሳድሯል፣ ወደፊት በስፋት ይሰራበታል ሲሉ ጭምር ነው የተናገሩት። ለጠፋው ውጤት ይቅርታ አይደለም መታሰር ሲያንሰን ነው ያለው ደግሞ አትሌት የማነ ጸጋዬ ነው። የአትሌቶች ማህበር ፕሬዝደንት የሆኑት አትሌት የማነ ጸጋዬም ለተገኘ ውጤት ይቅርታ ሲያንሰው ነው በማለት ጭምር ይናገራሉ። የተመዘገበው ውጤት የማይገባ መሆኑን የገለጹት አትሌት የማነ ጸጋይ ይቅርታ አይደለም፣ አለመታሰራችንም አንድ ነገር ነው ሲሉ ጭምር ይናገራል። እኔ በበኩሌ በርካታ አትሌቶች ማጣሪያውን እንደማያልፉት እርግጠኛ ነበርኩኝ ሲል አትሌት የማነ ጸጋይ ተናግሯል። እኛ አንጋፋዎቹ መከባበር በመቀራረብ ማውራትና መነጋገር አለብን። የዚህ የዓለም አትሌቲክስ ሻምፒዮና ባለሪከርዶች ጥሩ ይናቀነን ይሳየት ናቸው ከምንገፋቸው ለምን አናቀርባቸውም ሲሉም አትሌት የማነ ጠይቀዋል። በውድድሩ ታግዳ ስለነበረችው አትሌት ደረቤ ወልተጅ ያነሱት አትሌት የማነ ጸጋይም ተጠያቂው የሕክምና ክፍሉና ናዶ ናቸው ሲልም ጭምር ተናግሯል። አትሌቶች መመርመር ግዴታቸው መሆኑን የገለጹት አትሌት የማነ ጸጋይም ተቋሙም በስርዓቱ የመስራት ግዴታ አለበት ብለዋል። መወሻሸት አያስፈልግም። አሁን ባሉት አትሌቶች መካከል የሀገር ፍቅር ከጠፋ ቆይቷል። አብረው መዋል መመገብና መስራት አለባቸው፣ ነገር ግን አላደረጉትም ሲል ነው አትሌት የማነ ጸጋይም ስለ ኢትዮጵያ አትሌቲክስም ያነሳው ሀሳቡን። የሃያኛውን የዓለም አትሌቲክስ ሻምፒዮና በተመለከተ ሰፊ ጋዜጣዊ መግለጫ ነው የተሰጠው። እነዚህን ጉዳዮች ለማንሳት ወደድን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። በዘንድሮ የውድድር ዓመት በማንቸስተር ዩናይትድ በቂ የመጫወቻ ጊዜን ያጣው ኮቢ ማይኖ በአዲስ ሚና ወደ ሜዳ እንደሚመለስ ነው መረጃዎች እያሳዩ የሚገኙት። የቡድኑ ዋና አሰልጣኝ የሆኑት አሰልጣኝ ሩበን አሞሪም እንግሊዛዊው ኮቢ ማይኖ በስድስት ቁጥር ቦታ ስፍራ ላይ እንዲጫወትም መወሰናቸው እየተገለጸ ነው። በተለይ የካርሎስ ካሴሜሮ ባለፈው ጨዋታ በቀይ ካርድ መውጣት ከቼልሲ ጋር በነበረው ጨዋታ ላይ ቀይ ካርድ መመልከቱና በዚህ ሳምንት ከብሬንትፎርድ ጋር በሚያደርጉት ጨዋታ ላይ ደግሞ ተሰላፊ አለመሆኑ ማንቸስተር ዩናይትድ በዚያ ቦታ ላይ ሌላ ተጫዋች እንዲሞክሩ ያደርጋቸዋል። አሁን ደግሞ አሰልጣኝ ሩበን አሞሪም በዛ ቦታ ላይ ኮቢ ማይኖን ለመሞከርም ፍላጎት እንዳላቸው ነው እየተገለጸም የሚገኘው። አሁን ላይ የ20 ዓመቱ ኮቢ ማይኖ መከላከል ብቃቱን ለማሻሻል ጠንክሮ እየሰራ እንደሆነ ነው እየተነገረው። በተጨማሪም አሰልጣኝ ሩበን አሞሪም ኮቢ ማይኖ የስድስት ቁጥር ሚናን እንዲጫወት መፈለጋቸው ምክንያቱም አንደኛው የማንቸስተር ዩናይትድ ዋና አምበል የሆነው ብሩኖ ፈርናንዴስ ወደፊት ለመምጣት መሆኑ እንግዲህ እየተዘገበም እየተገለጸ ይገኛል። ወደፊት እንግዲህ እሱን ለመሳብና ኮቢ ማይኖን ደግሞ የመከላከል ባህሪያቶችን ለመስጠትም ፍላጎት እንዳላቸው ጭምር ነው እየተነገረ የሚገኘው። ስለዚህ ማንቸስተር ዩናይትድ በቀጣዩ ጨዋታ በተለይ ነገ ከብሬንፈርድ ጋር በሚያደርጉት ጨዋታ ላይ ኮቢ ማይኖን በአዲስ ሚና ልንመለከተው እንደምንችል የሚያሳዩ ፍንጮችን የተመለከት ነው። አሰልጣኝ ሩበን አሞሪም በነገው ወይም ደግሞ በሰንደርላንዱ ጨዋታ ላይም ጭምር ኮቢ ማይኖን ከብሩኖ ፈርናንዴዝ ጋር በማጣመር ለማጫወትም ከሁለቱ ጋር እየሰሩ እንደሆነ ልምምድ ላይ እየተነገረ ይገኛል። ልምምር ላይ እንግዲህ አመርቂ ውጤቶችን ማምጣት የሚችሉ ከሆነ በቀጣዩ ጨዋታ ላይ ይህንን ጥምረት ሊሞክሩት እንደሚችሉ ነው የተነገረው። ማንቸስተር ዩናይትድ ግን በጥር የተጫዋቾች የዝውውር መስኮት አሊያ በክረምት የተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች ለማምጣት መሞከራቸው አይቀሬ እንደሆነ ነው በርካቶች የሚያምኑት። ዩናይትድ አደም ዋርተንንም እየተከላከለ እንደሚገኝ የተገለጸው ማንቸስተር ዩናይትድ በክሪስታል ፓላሱ አማካይ አደም ዋርተን ላይ ክትትሉን እንደቀጠለ እየተገለጸ ነው። ሆኖም ግን ማንቸስተር ዩናይትዶች እንግሊዛዊውን አማካይ በጥሬ ተጫዋቾች የዝውውር መስኮት ለማስፈረምም ጥረት ያደርጋል ተብሎ አይጠበቅም። ነገር ግን የማንቸስተር ዩናይትድ ሰዎች በቀጣይ በክረምቱ የዝውውር መስኮት ተጫዋቹን የማስፈረም ፍላጎታቸው አሁንም እንዳለ ነው የተጠቆመው። የሌሎቹ የእንግሊዝ ክለቦች ቸልሲና ቶትንሃም ተጫዋቹን ለማስፈረም ፍላጎት እንዳላቸው ሲገለጽ ከሁለቱ የለንደን ክለቦችም ፉክክር እንደሚገጥማቸው ነው መረጃው እያሳየ የሚገኘው። ቲም ቶክ የተባለው የመረጃ ምንጭ ነው ይህንን ይዞት የወጣው። ማንቸስተር ዩናይትድ ለ2026 የዝውውር መስኮትም እቅዳቸውን በከፍተኛ ደረጃ አጥንተው መጨረሳቸው ነው የተነገረው። በዝውውር መስኮቱ የአማካይ ስፍራ ቅድሚያ የሚሰጠው ጉዳይ መሆኑን የተነገረው ዩናይትሮች በመሀል ሜዳ ላይ ያላቸው አማራጮችን ከተመለከቱ በኋላ አሁንም ተቀዳሚ ምርጫቸው ካርሎስ ባሌባ እንደሆነ ተነግሯል። አደም ዋርተን፣ ኮነር ጋላገር፣ ሞርተን ሁልማንድ የመሳሰሉ ተጫዋቾችንም መመልከታቸውን ያልዘነጉ ሲሆን የሚቻል ከሆነ ከተገኘ ከተጠቀሱት አማራጮች ሁለቱን ያስፈርማሉ ተብሎ እንደሚጠበቅ ነው የሚጠበቀው። ካርሎስ ባሌባ ጥያቄ የሚያስነሳ ጅማሮ ቢያስመለክትም ባለው ደካማ የጉዳት ሪከርድና ከዩናይትድ ጋር ባለው ጥሩ የሚባል ግንኙነት የረጅም ጊዜ ምርጥ አማራጫቸው ዝርዝር ውስጥም ይገባል የሚል ስጋት እንዳለ ነው እየተገለጸ የሚገኘው። ምንም እንኳን ዘንድሮ ጥሩ የሚባል ጅምርን ባያደርግም ማንቸስተር ዩናይትድ አሁንም በዝውውር መስኮቱ ላይ ቅድሚያ የሚሰጠው የአማካይ ስፍራ ተጫዋች ካርሎስ ባሌባ እንደሆነ እየተገለጸ ይገኛል። ስለዚህን ተጫዋች ለማስፈረም አሁንም ጥረታቸውን አጠናክረው ይቀጥላሉ ተብሎ እንደሚታሰብ ነው መረጃው በስፋት እየወጣም የሚገኘው። የአርሰናልን መረጃዎች ደግሞ ወደ እናንተም እናደርስ። አርሰናል ተጫዋቹ ወደ ሜዳ ይመለስለታል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ የሆነው ሚኬል አርቴታ ማርቲን ኦዴጋርድ ለኒውካስል ዩናይትዱ ጨዋታ ዝግጁ ይሆናል ብለው እንደሚጠብቁ ይፋ አድርገዋል። ማርቲን ኦዴጋርድ በቀጣይ ቡድኑ በሚያደርጋቸው ሁለት የልምምድ ጊዜያትም እንደሚካፈል አሰልጣኙ ጠቁመዋል። ይህንን ተከትሎ ኦዴጋርድ ለጨዋታውም ዝግጁ እንደሚሆን ሙሉ ተስፋ አለን ሲልም ጭምር ነው ማሰልጣኝ ሚኬል አርቴታ ዛሬ በነበረው ጋዜጣዊ መግለጫ ላይ በስፋት የተነገረው። አርሰናል የፊታችን እሁድ ምሽት 12 ሰዓት ከ30 ሲል ነው ከኒውካስል ዩናይትድ ጋር በጣም ተጠባቂ ጨዋታውን በዚህ ሳምንትም የሚያደርገው ባለፈው ሳምንት ከማንቸስተር ሲቲ ጋር በዚሁ በተመሳሳይ ቀን በተመሳሳይ ሰዓት ጨዋታቸውን አድርገው ሽንፈት ገጥሟቸው እንደነበር ይታወሳል። በዚህ ሳምንት ደግሞ እሁድ ምሽት 12 ሰዓት ከ30 ሲል ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታም በጉጉት ይጠበቃልና በዚህ ጨዋታ ላይ እንግዲህ የአንበላቸው ማርቲን ኦዴጋርድ ከጉዳት ተመልሶ ጨዋታውን ሊያደረግ እንደሚችል ነው አሰልጣኝ ሚኬል አርቴታ የተናገሩት። ዊሊያም ሳሊባ በአርሰናል ቤት አዲስ ውል ለመፈራረም መወሰኑ ሪያል ማድሪዶችን አስደንግጧቸዋል ሲል ሲኤንኤን የተባለው የመረጃ ምንጭ እያወጣ ይገኛል። ምክንያቱም ሪያል ማድሪዶች በእርግጠኝነት ይህንን ተጫዋች ለማስፈረም በክረምት የተጫዋቾች የዝውውር መስኮት በትልቁ እንቅስቃሴዎችን ለማድረግ ፍላጎት እንደነበራቸው ነው የሚነገረው ነገር ግን የተጫዋች ኮንትራቱን ማራዘሙን ተከትሎ በአርሰናል ቤት ይቆያልና ሪያል ማድሪዶች ይህንን ተጫዋች የማስፈረም የነበራቸው ተስፋ ሙሉ ለሙሉ ከሽፏል። አሁን ሌሎች ተጫዋቾችን ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድል ይኖራል ተብሎ ይታሰባል። ሪያል ማድሪዶችን ግን የዊሊያም ሳሊባ ኮንትራት ማራዘም እንዳስደነገጠ ነው የተገለጸው። ዊሊያም ሳሊባ የማድሪድ ጉትጎታና ወደ ጎን አድርጎ ገንዘብ እንግዲህ ልቡን ሳያሸፍተው አሁን ላይ አርሰናል ቤት ለመቆየትም ውሳኔውን ወስኗል። ከአርሰናል ቤተሰቦችም ሙገሳን እየተቸረው እንደሚገኝ ጭምር ነው መረጃዎች የወጡት። በቀጣይ በአርሰናል ቤትም ቆይታን ያደርጋል ተብሎ ይጠበቃል። ምንም እንኳን አሁን ላይ የጨዋታ ጊዜ ቢሆንም አርሰናል ግን ምናልባት በክረምት የተጫዋቾች የዝውውር መስኮት አሊያ ደግሞ በጥር የተጫዋቾች የዝውውር መስኮት አንድ ተጫዋች ለማስፈረም በትልቁ ውጥረት ሊያደርግ የሚችልበት እድል ይኖራል ተብሎ ይታሰባል። ይህ ተጫዋች በዩቬንቱስ እጅግ በጣም ድንቅ ጊዜን እያሳለፈ የሚገኘው ቱርካዊው አማካይ ተጫዋች ወይም የአጥቂ አማካይ የሆነው ኬናን የልዲዝ ነው። ይህ ተጫዋች በጣም ተስፈኛ ከሚባሉ ተጫዋቾች መካከል አንደኛው ነው። ኬናን የልዲዝ በበርከት ባሉ ክለቦችም የሚፈልግ አይነት ተጫዋች እየሆነ መጥቷል። ይህንን ተጫዋች ለማስፈረምም ሌሎች ክለቦችም ፍላጎት አላቸው፣ እንግሊዝ ውስጥ የሚገኙ ሌሎች ክለቦችም ጭምር። ነገር ግን አርሰናል በሚቀጥለው ክረምት የተጫዋቾች የዝውውር መስኮት አሊያም በጥር ደግሞ የሚገኝ ከሆነ ይህንን ተጫዋች ለማስፈረምም ሙከራዎችን ሊያደርግ የሚችልበት እድሎች እንዳሉ እየተገለጸ ነው የሚገኘው። አሁን ላይ ይህንን ተጫዋች ለማስፈረም አርሰናል ፍላጎት አለው ብሏል። ቱቶ ዩቬ የተባለም የመረጃ ምንጭ ነው ይህንን ያጋራው። ጋሪ ኔቭል ይናገራል። የአርሰናል ተጫዋቾች በትልልቅ ጨዋታዎች ላይ አርቴታ እየፈራና እያፈገፈገ ደህንነቱ በተጠበቀ ሁኔታ መጫወቱን የሚቀጥል ከሆነ ሚኬል አርቴታ ላይ ጥያቄ ማንሳት ይጀምራሉ። በውስጥም ቡድኑ መረበሹ አይቀሬ ነው የሚሆነው። ስለዚህ ሚኬል አርቴታ ይህንን ነገር ቶሎ ማስተካከል ይጠበቅበታል ሲሉም ጭምር ነው ሀሳባቸውን እየሰጡ የሚገኘው። ጋሪ ኔቭል ይህንን ሀሳብ ሰጥቷል። በቀጣይ እንግዲህ ይህንን ቡድን ማስተካከል ይኖርበታል፣ ወይም በትልልቅ ጨዋታዎች ላይ መፍራቱን ማቆም ይኖርበታል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ጋሪ ኔቭል። አርቴታ በዊሊያም ሳሊባ አዲስ ውል ላይም ሀሳቡን ሰጥቷል። በዓለም ላይ ያለ ሁሉም ሰው ይህንን ሲጠባበቅ እንደነበር ተስፋ እናደርጋለን። አርሰናል በቅርብ ቀን እንደሚጨርሰውም እጠብቃለሁ ሲልም ጭምር ነው የተናገረው እኔም የምጠብቀው ያንን ነው። ነገር ግን ሁሉም ነገር ሲጠናቀቅ ክለቡ ያሳውቃል ሲልም ጭምር ተናግሯል። ሚኬል አርቴታ ስለ ዊሊያም ሳሊባ ኮንትራት ጉዳይ በሴንት ጀምስ ፓርክ ስላለው ድባብም ሚኬል አርቴታ ጥያቄ ቀርቦለት ምላሹን እየሰጠ ይገኛል። ሚኬል አርቴታ ሲናገርም የሚገርም ነው፣ በዓለም ላይ ካሉት ምርጥ የእግር ኳስ ስቴዲየሞች አንደኛው ነው። እንደ አሰልጣኝና ተጫዋች እንደመሆናችን መጠን በዛ ድባብ ውስጥም መጫወት መላመድ ያስፈልገናል። ድባቡ ልክ እንደ ኤሌክትሪክ ነው። ብዙ ጨዋታዎች፣ ብዙ ጩኸቶች ያሉ ይፈታኝ ነው፣ በተለይም ለዳኞች ለእያንዳንዱ የውሳኔ አሰጣጥም ሂደት ስሜታዊ አስተዋጽኦም ይኖርባል፣ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። የሊቨርፑልን ጉዳዮች የምናነሳበት ሰዓት ላይ ነው የምንገኘው። አሰልጣኝ አርነ ስሎት ይናገራል። በተለይ በዚህ ሳምንት በካራባው ካፕ ከሰንደርላንድ ጋር ጨዋታ ይቅርታ ከ ሳውዝ ሃምተን ጋር ጨዋታ አድርገው እንደነበር ይታወሳል እና በዛ ጨዋታ ላይ ሁለት ለአንድ አሸንፈዋል። ነገር ግን በጨዋታው ላይ አንድ ተጫዋች ከበድ ያለ ጉዳት ገጥሞት ሲወጣ ተመልክተነዋል። የተጫዋች አዲሱ ፈራሚያቸው ጂኦቫኒ ሊዮን እንደሆነ ይታወቃል እና የከፋ ጉዳት ገጥሞት እንደነበር ይታወሳል። የሊቨርፑል አሰልጣኝ አርነስሎት የቡድኑ የኋላ መስመር ተጫዋች ነው የሆነው ጂኦቫኒ ሊዮን ያጋጠመው ጉዳት በጣም ከባድ መሆኑን የገለጹት ጂኦቫኒ ሊዮን ያጋጠመው ጉዳት በጣም ከባድ ነው፣ ምናልባት አመቱን ሙሉ ወደ ሜዳ ላይ መለስ ይችላል ሲሉም ጭምር ሀሳባቸውን ሰጥተው ባለ አሰልጣኝ አርኔ ስሎት ይህንን ተከትሎ ሊቨርፑል የጂኦቫኒ ሊዮንን ቦታ በፌዴሪኮ ኪየዛን በቻምፒየንስ ሊግ ስብስብ ውስጥም ለማካተት የጣሩ እንደሚገኙ ና ማካተቱ ነው ይፋ እየተደረገ የሚገኘው ስለዚህም ሊቨርፑሎች ፌዴሪኮ ኪየዛን በአውሮፓ ቻምፒየንስ ሊግ ስብስብ ውስጥ አካተውታል ጂኦቫኒ ሊዮን ከዚህ ውድድር አመት ውጪ መሆኑን ተከትሎ በዘንድሮው የ ውድድር አመት በሊጉ ያላቸው ቁጥራዊ መረጃዎችን እንመልከት በዚህ ሳምንት ሊቨርፑል ከክሪስታል ፓላስ ጋር በጣም ወሳኝ የሚባል ጨዋታቸውን የሚያደርጉ ነው የሚሆነው። እንግዲህ ሊቨርፑሎች በሊጉ ደረጃ ሰንጠረዥ አናት ላይ ሲቀመጡ፣ ክሪስታል ፓላስ በአንጻሩ አምስተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። ሊቨርፑል ያደረጋቸውን አምስቱንም ጨዋታዎች ማሸነፍ ሲችል፣ ፓላስ በበኩሉ ሁለት ጨዋታዎችን ማሸነፍ የቻለ ቡድን ነው። ሊቨርፑሎች በአጠቃላይ 11 ጎሎችን ማስቆጠር ሲችሉ፣ ፓላስ በበኩሉ ስድስት ጎሎችን አስቆጥሯል። ሊቨርፑል በጨዋታ በአማካይ 2.2 ጎሎችን ያስቆጥራል ፓላስ በበኩሉ 1.2 ጎሎችን ነው የሚያስቆጥረው። ሊቨርፑል በአማካይ በየጨዋታው አንድ ጎሎች ሲቆጠርበት፣ ፓላስ በአንጻሩ ብዙም ጎሎች የሚቆጠሩበት አይነት ቡድን እንዳልሆነ ነው ዘንድሮም ያሳየው። አሰልጣኝ አርነስሎት ስለ ክሪስታል ፓላስ ሲናገሩ በዲሲፕሊን የተካኑ ናቸው፣ በጣም ጥሩ የተከላካይ መስመርም አላቸው ከነሱ ጋር መጫወት እጅጉን በጣም ከባድ ነው። እናም ከዚያ ውጭ ደግሞ የተወሰኑ ተጫዋቾች ጥራት አላቸው ማቴታ፣ ሳር፣ ሁለቱ የአማካይ ተጫዋቾችም እንዲሁ ሁለት ጥሩ የመሀል ተከላካዮችና የክንፍ ተከላካዮችም አሏቸው። ለእኔ ጎልቶ የሚታየኝ የተከላካይ መስመራቸው ጥንካሬ ነው ሲል አሰልጣኝ አርነስሎትም ሀሳቡን ሰጥተዋል። ከፍተኛ ነጥቦችን ለማግኘት ትንሽ እድለኞች ሆነናል ሆነን ይሆናል። ነገር ግን እንደኛ ጠንክረህ ከሰራ ምናልባትም ትንሽ እድለኛ እንድትሆንም እድል ይሰጠሃል ድንቅ የሰራን እንግዲህ ይመስለኛል ሲልም ጭምር ነው የተናገረው። ሙሉ በሙሉ የማይገባንን ያክል ግን አልነበረም። መርሃ ግብሩን ስመለከት በጣም ደስተኛ ነኝ። ከፍተኛ ነጥብም የያዝነው እኛነን ሲልም ነው አሰልጣኝ አርኔስሎት እየተናገረ የሚገኘው። አርኔስሎት ስለ ጂኦቫኒ ሊዮን ሲናገሩ ከቨርጅል ቫንዳይክና ከጆ ጋር አንዳንድ ምሳሌዎች እንግዲህ አሉን። እናም በዓለም ዙሪያ ያሉ ብዙ ምሳሌዎችም አሉን ከጉዳቱ በኋላ ተጫዋቾች በተሻለ ሁኔታ ይመለሳሉ። ነገር ግን በጣም ጥሩ አይደለም። የቀዶ ጥገና ሐኪሞችና የመልሶ ማቋቋም ስራዎችም አስፈላጊ ናቸው። ነገር ግን በዚህ ውስጥም ከኖሩ ተጫዋቾች ጋር ይህንን ማድረግ ከቻሉ፣ እናም በትክክለኛው ጊዜ ውስጥም ትክክለኛውን ጉልበት መስጠትም ይችላል ሲልም ጭምር ነው የተናገረው። አሰልጣኝ አርነስሎት ናቸው ይህንን ሀሳብ የተናገሩት። የቸልሲን ጉዳይ እናንሳ። ኮል ፓልመር ለሳምንታት ከሜዳ ይርቃል። እንግሊዛዊው የፊት መስመር ተጫዋች ነው ኮል ፓልመር በጉዳት ለተወሰኑ ሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። ተጫዋቹ እስከ ቀጣዩ የብሔራዊ ቡድኖች እረፍት ድረስም ወደ ሜዳ እንደማይመለስ ነው አሰልጣኝ ኤንዞ ማሬስካ ያረጋገጡት። ይህንን ተከትሎ ኮል ፓልመር ቸልሲ በቀጥታም ከብራይተን ከቤኔፊካና ከሊቨርፑል ጋር በሚያደርጋቸው ወሳኝ ጨዋታዎች ላይ የሚያመልጡት ነው የሚሆነው። በሌላ በኩል ዌስሊ ፎፋና በሊንኮልን ጨዋታ ጉዳት እንዳጋጠመው አሰልጣኝ ኤንዞ ማሬስካ ምኒው ተናግረዋል። ጂሚ ፍሎይድ ይናገራል። ስለ አሌሃንድሮ ጋር ናቸው ቼልሲ በክረምቱ አራት ክንፍ አጥቂዎችን ይፈልጉ ነበር። እናም ደግሞ እሱ አራተኛው ተጫዋች ሆኖ መጥቷል። ለማየት አስደሳች ነው። እናም ብዙ የፕሪምየር ሊግ ልምድ አለው። ቀጥተኛና ፈጣን ግቦችንም የሚያስቆጥር ነው። እንዲሁም አመቻችቶም ያቀብላል። በፕሪምየር ሊግ ብዙ ጨዋታዎችን አድርጓል። እናም ለእሱ የከፈሉት ደግሞ 40 ሚሊዮን ፓውንድ ብቻ ነው። ኤላንጋ ወይም አሌክዛንደር ኢሳክን እና ሌሎች ብዙ ተጫዋቾችን ከተመለከተን ከሄዱበት ትልቅ ገንዘብ አንጻር ቸልሲ በጋር ናቸው በእውነት ጥሩ ቢዝነስን እንደሰራ አምናለሁ ሲልም ጭምር ነው ጂሚ ፍሎይድ የተናገረው። ሚኬል የቸልሲ ባለቤቶችንና ዳይሬክተሮችን ባለፈው የዝውውር መስኮት ላይ ላደረጉት ውሳኔ ተችቷል። ምርጥ የመሀል ተከላካይ ከጉዳት ካስተናገደብህና የዝውውር መስኮቱ ክፍት ከሆነ ሄደህ ሌላ ከፍተኛ ደረጃ ላይ ያለ የመሀል ተከላካይ አምጣ። አሁን እንደምናየው ብዙ ጎሎችን እያስተናገድን ነው። በየወቅቱ ፕሪሚየር ሊጉን ማሸነፍ እንዳለብን ማሰብ አለብን ማይክ ሜኞን በነጻ አስፈርመ አሁን ላይ ደግሞ ግብ ጠባቂ አግኝተሃል ማለት አትችልም። አይሆንም፣ አሁን ላይ ማሸነፍ አለብን። ከፍተኛ ደረጃ ያለው ግብ ጠባቂ ማስፈረም ነበረብን። በየአመቱ የክለብ ፕሪሚየር ሊጉን ስለማሸነፍ ማሰብ አለበት። ዶናሩማ ገበያው ላይ ነበር። በደሞዝ አወቃቀራችን ውስጥም ለመስማማት የሚያስችል መንገድን መፈለግ እንችል ነበር ሲልም ጭምር ነው የተናገረውም። እንግዲህ ሐሳቡን ነው የሰጠው። ኤንዞ ማሬስካ ስለ ኮል ፓልመርም እንዲሁ ይናገራል። እሱን ለመጠበቅ ወስነናል። ነገሩ ግን እንዳና አባብሰውም በመስጋት እስከ ዓለም አቀፍ ረፍት ድረስም ለሁለት ወይም ለሶስት ሳምንታት ረፍት ለመስጠት ወሰነናል። ስለ ኮል ፓልመር ሲል የተናገረውም በእውነቱ 100 ፐርሰንት ማገገም ይችል እንደሆነም ለማየትና ሙሉ በሙሉ ብቁ ለመሆኑም ቀዶ ጥገናዎች ያስፈልጉታል ብዬ አላስብም። በብሽሽቱ ላይ ያለው ሕመምን መቆጣጠር ብቻ ያስፈልጋል ሲል ጭምር ነው የተናገረው። በዚሁ የሲቲን ጉዳዮች ደግሞ እናንሳ። ሲቲ ጠንካራ ተጋጣሚ ነው ብለዋል ስኮት ፓርከር የበርንሌ ዋና አሰልጣኝ ስኮት ፓርከር የዛሬው የነገው ተጋጣሚያቸው ማንቸስተር ሲቲም ጠንካራ መሆኑን የገለጹት ማንቸስተር ሲቲ ልንገጥማቸው ከምንችላቸው ሁሉ ጠንካራው ነው ያሉት አሰልጣኙ ለእኛ ትልቅም ፈተና ይሆናል ሲሉ ጭምር ተናግረዋል። ነገር ግን በዚህ ዓመት እንዳደረግነው ይህንን ፈተናንም መላመድ አለብን፣ ያለንን ሁሉ ደግሞ መስጠትም እንፈልጋለን ሲሉ አሰልጣኙ ተናግረዋል። በጨዋታው እነሱ ላይ ችግሮችን እንደምንፈጥርም ተስፋ አድርጋለሁ ሲል ነው ስኮት ፓርከር የተናገረው የሪያል ማድሪድን ጉዳዮች ስናነሳም ጀርመናዊው የመሃል ተከላካይ የሆነው አንቶኒ ሩዲገር በሚቀጥለው ክረምት የዝውውር መስኮት ላይ ከሪያል ማድሪድ ጋር ሊለያ የሚችልበት እድል ሰፊ እንደሆነ እየተገለጸ ነው። ተጫዋቹን በተመለከተ አሁንም ከሳዑድ አረቢያ ክለቦች የማስፈረም ፍላጎቶች እንዳሉ ነው አንቶኒ ሩዲገርን በተመለከተ የሚወጡ መረጃዎችም ያሳዩት። ኦስትሪያዊው ተከላካይ ዳቪድ አለባ 2026 ላይ ሪያል ማድሪድን እንደሚለቅ ፋብሪሲዮ ሮማኖ የስፔንን ጠቅሶ ይፋ አድርጎታል ስለዚህ 2026 ሲደርስም ዳቪድ አለባ ሪያል ማድሪድን እንደሚለቅ ነው በይፋ የተነገረው ካርሎ አንቸሎቲ ከመጀመሪያ ሳምንታት በኋላ ከቪኒሲዮስ ጁኒየር ጋር ተነጋግሮ እንደነበረና ተረጋግቶ እንዲጠብቅና ወደ ቀደሙ አቋሙ እንደሚመለስም ነግሮት እንደነበር ነው ዲያሪዮ አስ መረጃውን ያጋራው ሰርጂዮ ቡስኬትስ፣ አንተ ተስፋ ያለ መቁረጥና ልዩ የመሆን ትክክለኛ ምሳሌ ነህ። ብዙ ጊዜ ተቃራኒ ሆነን ተጫውተናል፣ ጥቂት የማይባሉ ጊዜያትንም የቡድን አጋሮች ነበረን። በአንተ በትልቅ ደረጃ የመጫወት ጥሩ እይታ፣ የጥራትና የኩራት እንዲሁም ታማኝነት መገለጫ ያለ ሰው ነህ። እግር ኳስ ሜዳ ላይ አንዱን ምርጥ ተጫዋች አታለች። እኔ ከአንተ ጋር ተጫውቻለሁ። ነገር ግን ዛሬ በዙሪያህና በቅርብህ ላሉ ወዳጆች ሁሉ ስንብትህን አድርገሃል። ታላቅ ተጫዋች በመሆን እናመሰግናሃለን። አንተ ትልቅ ጓደኛና የቡድን አጋር ነበርክ። በቀሪ የህይወት ዘመንም ስኬትን መኝላለሁ ብለዋል። ሰርኪዮ ራሞስ ነው ለሰርጆ ቡስኬትስ መልእክቱን ያጋራው። ሰርኪዮ ቡስኬትስ እንግዲህ በዚህ ክረምት ወይም ደግሞ ይሄ የሜጀር ሊግ ሶከር ውድድር እንደጠናቀቀ ጫማውን እንደሚሰቅል ተናግሯል። ሰርኪዮ ቡስኬትስ ጫማውን በቅርቡ ይሰቅላል። ስፔናዊው የቀድሞው የባርሴሎና ታሪካዊ ተጫዋች ሰርጆ ቡስኬትስ በ37 ዓመቱ ጫማውን እንደሚሰቅል ነው ይፋ ያደረገው። ለኢንታየር ማያሚ በመጫወት ላይ የሚገኘው ሰርጂዮ ቡስኳየትስ ከውራት በኋላ የአሜሪካ ሜጀር ሊግ ሶከር ሲጠናቀቅ ጫማውን የሚሰቅል ይሆናል። ሰርጂዮ ቡስኳየትስ በእግር ኳስ ህይወቱ ሶስት የቻምፒየንስ ሊግ እና ዘጠኝ የላሊጋ ዋንጫዎችን ጨምሮ ሰላሳ ሁለት ዋንጫዎችን በአጠቃላይ አሸንፏል። በተጨማሪም ከስፔን ብሔራዊ ቡድን ጋርም የዓለም ዋንጫን እና አውሮፓ ዋንጫን ደግሞ ማሳካት መቻሉን የምናስታውሰው ጉዳይ እንደሆነ ነው የሚገለጸው። ሪያል ማድሪድ ውስጥ ያሉ ሰዎች ጁድ ቤሊንግሃም ከቀዶ ጥገናው በኋላ ወደ ሜዳ ለመመለስም ስላሳየው ቁርጠኝነት ምስክርነታቸውን እየሰጡት ይገኛሉ። እሱ ቀኑን ሙሉ በልምምድ ማዕከሉ ያሳልፋል፣ እንዲሁ ደግሞ ይሄ በጣም አስደናቂ ዲሲፕሊን ነው። አንዳንድ ጊዜ ደግሞ ቀድሞው ወደ ልምምድ ማዕከሉ መጥቶ መጨረሻ ላይ የሚካሄደውን እሱ ደግሞ ቀድሞ ያደርገዋል ሲልም ጭምር ነው እየተገለጸ የሚገኘውና ይሄ በጣም ቁርጠኛ እንደሆነም የሚያሳዩ መረጃዎች ናቸው በትልቁ እየበጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ ስላደመጣችሁን ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበረ እጅጉን ከልብ አድርገን ነው የምናመሰግነው ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን አካተን በድጋሚ የምንገናኝ ይሆናል ስለተከታተላችሁን ስላደመጣችሁን ከልብ አድርጌ ያመሰግናለሁ መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው